ሰላም ሰላም፣ ጤና ይስጥልኝ ውድ እና እየተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ቤተሰብ፣ ዛሬ ወይዘሮ ኪያ የምትባለውን ሴትዮ ለማስጠንቀቅ ነው የመጣሁት። የእውነት እኔ አሁንስ ይሄ ልጅ አቃጥሎ ሊደፋኝ ነው እንዴ? አንተ አንቺ ማለት ሶሪ፣ አንቺ ሴትዮ ከአሌክስ ላይ ውረጂ። ምንድን ነው ችግርሽ? ወይዘሮ ኪያ ከአሌክስ ላይ ለምንድን ነው እማትወርጁ? ምንድን ነው ችግርሽ? ምንድን ነው የምትፈልጊው? በቃ ያንቺ ቅናት እንደዚህ በዚህ ልክ አፍጥጦ ወጣ እንዴ? ምን ጉድ ነው ቤተሰብ! በጣም በጣም እንትን እያለች ነው ኪያ። እንዴ አንቺ ዝም ብለሽ ሊፕስቲክሽን ተቀቢ ምናምን። በቃ በህይወትሽ ለአንድ ስቴፕ ለውጥ አታመጪም። ዝም ብለሽ ሰርቶ የሚኖረውን ጀግናውን ጎበዙን ልጅ ታሳድጅዋለሽ። ጭራሽ ትላንትና ላይቭ ላይ ስትዝችበት ነበረ። ምን ልታረጊው? ምን አባሽ ልታረጊው? እስኪ ምን ልታረጊው? ምን ልታረጊው? እኔማ አንቺን ወንድ ብዬ አልጠራህም፣ ወንድ ብዬ አልጠራህም። አንቺ ሴት ነሽ፣ ሴት በቃ። የእውነት አንቺ እያልኩ ነው ሴትነትን አሳንሼ ሳይሆን የወንድ ባህሪ የለሽም፣ የእውነት የወንድ ባህሪ የለሽም። እንዴ ምንድን ነው ቡና ጠጡ ቡና ጠጡ የሚለው አካውንት የእሱ ነው። ታውቃላችሁ ቤተሰብ፣ ልክ እንደ ስሙ እንደ ቡና ጠጡ ብሎ እንደከፈተው አካውንት በየላይቡ እየሄደ ስለ አሌክስ ስለ ጀግናው አሌክስ ስለ ጎበዙ ህይወቱን ስለ ቀየረው አሌክስ ታወራለች። ተቃጠለች፣ ቤተሰብ አሁን ሰሞኑን አሌክስ እንደምታውቁት ለቋል ቤቱን ምናምን፣ በቃ በህይወቱ ላይ ያለውን አንድ ስቴፕ ለውጥ ምን እየሰራ እንደሆነ አየች እና በቃ ተቃጠለች። ይሄ ልጅ ደግሞ በዚሁ ከቀጠለ ህይወቱ ሊቀየር ነው፣ የበለጠ ሰክሰስፉል ሊሆን ነው ብላ በጣም ተቃጠለች። ወይዘሮ ኪያ ወይዘሮ ኪያ እረፊ! እኛ በአሌክስ አንቀልድም። ከቲክቶክ ነው ብናደርገ ምናስጠፋሽ፣ ቲክቶክን እንድትጠያዩ ነው የምናደርግሽ። በአሌክስ ቀልድ የለም እንዴ! ስራ የለሽም እንዲ አንቺ ሀራሳት ስለሱ ምታውሪ እሱ እኮ ትቶሻል፣ ትቶሻል እሱ አሌክስ ትቶሻል። ለምንድን ነው አንቺ ማትተዩ? ለምንድን ነው ሁሌ ስለሱ የምታውሪው? ስራ የለሽም? ተናድርሽ አደለ? በአሌክስ ለውጥ፣ በአሌክስ ጀግንነት፣ በአሌክስ በቃሌክስ በሚያሳየው ነገር በጣም ተናድሻል። ምን ልፒስቲክ አለቀ? እንግዛልሽ ልፒስቲክ እኛ የሉሽ። እኛ የዴዚና አሌክስ ወዳጆች በጣም ሰው አክባሪዎችና ወዳጆች ነን ስለዚህ ችግር የለውም። ቤተሰብ ሳቂ እየመጣ ነው። ይቅርታ በእውነት አልቻልኩም። እንቲ ሊፕስቲክ ይኸውልሽ፣ ሊፕስቲክ፣ ቻፕስቲክ፣ ኩል ምናምን ከፈለግሽ እኔ ስፖንሰር። ይኸው ኪያሙች ሙጭ ስፖንሰር ሆንሻለሁ። ምንም ችግር የለውም። ሙሉ ሜካፕ ሽል እኔ ይችልሻለሁ። ለሜካፕ አተሽ ከሆነ እየወጣሽ ሚዲያ ላይ እንደዚህ የምትፎክሪው እኔ ሙሉ የሜካፕ ያውም ሲፎራም ብራንድ ሜካፕ ነው የምገዛልሽ። ምን አባቱ ለአንቺ ያልሆነ ብቻ ወንድማችንን ታየለን እንጂ። እንዴ ምንድን ነው ግን የምትፈልጊው? በግልጽ ለምን አትናገሪም? ዘንድሮ እኮ ጊዜው እኮ ያስፈራል። ሌላ ነገር ፈልገሽ ከሆነ ወይዘሮ ኪያ ንገሪን፣ እኛ እንረዳሻለን። ዘንድሮ ከሆነ ጊዜው ያስፈራል። ደግሞ ልንገርሽ መቼም መቼም መቼም መቼም እሱ መሆን አትችም። መቼም ነው ምልሽ መቼም አሌክስን ወንዱን ጀግናውን አሌክስ ስሚ ልንገርሽ አሌክስ በዚህ እድሜው በሊቢያ አድርጎ ያንን ሁሉ አልፎ ትምህርቱን እየተማረ እ ቤተሰቦቹን ማየት ባለበት ሰዓት ቤተሰቦቹን አምጥቶ አዝናንቶ እናቱን አዝናንቶ አይቶ አሁን ደግሞ ወደሚኖርበት ሀገር ተመልሶ ቤት ይዞ አይተሻል አይተሻል መቼም ትከታተያለሽ አደለ እንዴት ቤቱን እያሳመረ እንደሆነ እያየሽ ነው በእርግጠኝነት ስለዚህ ብዙም አትናደጂ እራስሽን እንዳታጠፊ በዚሁ ከቀጠልሽ ወይዘሮ ኪያ ከአሌክስ ጋር ከጀግናው ከወንዱ ከወንዳ ወንዱ ከኩሩ ከቆፍጣናው አሌክስ ጋር አትፎካከሪ አንቺ ዝም ብለሽ ቻፕስቲክሽን ተቀቢ የእውነት ነው የምልሽ ከቲክቶክ ላይ መሮሽ እንድትጠፊ ነው የምናደርግሽ እኛ አርፈሽ የማትቀመጪ ከሆነ አሌክስን እናገራለሁ። አሌክስን ማ አንቺ ማንሽ የምትፎክሪ እሱ ላይ ምንም አታመጭም። ንገርሽ ምንም አንቺ እያልኩ ማውራሽ ሴት ስለሆንሽ ነው፣ የሴት ባህሪ ስላለሽ ነው። በነገራችን ላይ እና አሌክስን መናገር አትችም። አሌክስን እናገራለሁ፣ አስፈራራለሁ ምት ከሆነ በዚህ ከቀጠሽ፣ እኛ ደግሞ አንቺን ከቲክቶክ እናጠፋሻለን ማለት ነው። በጣም ሶ ኢዚ እኛ በአሌክስ በዴዚ ቀልድ አናውቅ። ቀላል እኮ ነው። አንድ የቴሌግራም ግሩፕ ላይ ሰብሰብ ብለን ብና ብለሽ እንድጠፊ እናደርግሻለን። ከዚህ በኋላ ስለ አሌክስ በጣም የተለያያችሁ ሰዎች ናችሁ። ኦኬ አሌክስን መሆን መቼም አትችኝ። እኔ ሲጀመር ከዛን ከዋሸሽ በኋላ በጣም ነው የደበርሽኝ። በእውነት ያኔ ሀቢባ ቤት ስታወሪ ስማርት ስማርት ስትጫወቺ እንደምታወሪው ስማርት መስለሽኝ ነበረ። ግን የወሬ በቃ ይሄ ወሬ አሳምሮ የማውረት ችሎታ ነው ያለሽ እንጂ ስማርት አይደለሽም። ስለዚህ ባለፈውም ቪዲዮ ሰርቻለሁ፣ ቤተሰብ የምታስታውሱ ከሆነ ል አሌክስን እየተፋታችሁ አይደለም ች ወይዘሮ ኪያ ሁሌ ስለ እሱ ነው የምታውራው። ማታም ላይቭ ገብታ ስትፎክር ነበረ ምናምን። እረፊ ብዬሻለሁ፣ እረፊ። እኛ የሁልሽ ብና አድርገን ነው ከስንትኑ አስጠፍተናል፣ እናስጠፋሻለን። እኛ በእነሱ ቀል አናቅም፣ የቀረው ነገር ይቀራል። ኦኬ፣ ከዚህ በኋላ እየመጣሽ ስለ አሌክስ አታውሪ። አሌክስ ወንድ ነው፣ ወንድ ወልዶ ወንድ ወንድ፣ በቃ ወንድ የአባቱ ልጅ ነው አሌክስ። እሱ መናገር አትችም። እሺ አዎ፣ በቃ እስካልተፋታሽ ድረስ ቤተሰብ ሁላችሁም ቲክቶክ ላይ አንቺ በቃ እብድ ነው ማድረግ ያለብን እውነት ይህን ልጅ አሌክስን እስኪበታው ድረስ እና እኔ ወይዘሮ ኪያ የሚለውን ስም አውጥቼ እለታለሁ። ወይዘሮ ኪያ እያልኩኝ ነው የምጠቀመው። ቤተሰብ አሌክስን እስካልተወ ድረስ፣ ስለሱ ማውራት እስካልተወ ድረስ፣ ከዚህ በኋላ አሌክስ ለእሱ ወተክ መልስ እንዳትመልስ እኛ በቂ ነን፣ እኛ አለን። ልክ እኛ እናሳብደዋል። አንተ ከእንደዚህ አይነት ሰው ጋር ወጥተህ ፕሊስ መልስ እንዳትመላለስ፣ ምንም አይነት ነገር እንዳትመለስለት። ደረጃ አይደለም ሲጀመር፣ ምንም አይነት መልስ፣ ስለዚህ አስፈላጊ አይደለም። እኛ አለን። ኦኬ፣ በግ ይበሉን፣ ምን ይበሉን፣ አይዶን ኬር። ሰው ለወደደው ሰው የሆነ ነገር መጋፈጥ ጦር ሰምቲንግ ማድረግ በግ የሚያስብል ከሆነ አዎ በጎች ነን፣ ችግር የለውም። ሰው እኮ በግም የሚኖረው ተወዳጅ ሲሆን እና በሰዎች ዘንድ ተቀባይነት ሲኖረው ነው፣ አደለ? ወዳጅ የሚያፈራው ስለዚህ አንቺ ደግሞ ይሄንን አላገኘሽም፣ እድሉ የለሽም። ይሄ በግ ለማግኘት እድሉ የለሽም። ስለዚህ ብዙ ማትቂ በሁሉ ነገር ተቀንቶ አይቻልም። ወይዘሮ ኪያ እውነት የሄድ ነው የሚልሽ። በሁሉ ነገር ተቀንቶ አይቻልም እና ወደ ራስሽ ተመለሺ። እረፊ፣ ከአሌክስ ወንድማችን ጀግናው ጋር አትመላለሽ። አሌክስ ከዚህ በኋላ ለሱ ምንም መልስ እንዳትመልስለት። እኛ በቂ ነን። እኛ ከቲክቶክ እንዲጠፋ ነው የምናደርገው፣ አስፈላጊ ከሆነ ማለት ነው። ስለዚህ ቤተሰብ፣ የአሌክስ እና የዴዚ ወዳጆች፣ ይህንን ሰውዬ ከቲክቶክ ማጥፋት አለብን። ኦ ሶሪችን፣ ሴትዮ ማለት ቅርታ። እኔ ከዚህ በኋላ እሱን እንደ ሴት ነው የማየው። በቃ ነገረ ስራ ሁሉ ሀሜት ነው። ምንድን ነው ምንድን ነው? በጣም የቆሸሸ ስራ ነው የሚሰራው። ራሱ የሚናገረውን ነገር ሁላ የምትናገረውን አታቅም። እና ቤተሰብ መልክቴን አድርሱልኝ። ወይዘሮ ኪያ እረፊ፣ ማታርፊ ከሆነ ውርድ ከራሳችን ው ቅድሜ ማስጠንቀቂያ ሰጥተንሻል። ስለ አሌክስ ወንድማችን ወጥተሽ መናገር አቁሚ። አታስፈራሪ፣ አንቺ ማንም አይደለሽ። የምሱ ማስፈራራት አትች። ፕሊስ፣ መልእክቴን አድርሱልኝ። ያ ስራችን እንሰራለን። እወዳችኋለሁ። ባይ ባይ።